የተከበሯቸው የተከበራችሁ ተመልካቾቻችን ከብርሃን ጉዞ ፕሮግራማችን ላይ ደርሰናል። በዛሬው ከብርሃን ጉዞ ፕሮግራማችን ለብዙዎቻችን ምሳሌ የሚሆኑ ብዙ ብርሃኖችን የተሻገሩ ወይም ደግሞ ያለፉ መንገዳቸውንም በብርሃናማው እየተጓዙ ያሉ እጅግ በጣም ወጣቱ ነው ነገር ግን ወጣትነታቸውን በሚገባ የተጠቀሙ ኡስታዝ ደራሲ፣ ማዲሕ፣ የስነ ጥበብ የስነ ጽሁፍ ባለሙያ፣ ገጣሚ፣ ሁሉን አቀፍ አላህ በፈጥሎ ወይም ደግሞ በችሎታ የሰጣቸው ስታዛችን በብዙ መድረኮች ላይ ንጉስ ነው፣ ወይም ደግሞ የመድረክ አጋፋሪ ሆነው ብዙዎቻችን እናውቃቸዋለን። ከሳቸው ጋር ጥሩ ቆይታ እናደርጋለን። ከሳቸው የህይወት ውጣ ውረዶች እንደዚሁም ደግሞ የብርሃን ጉዞዎች ደግሞ ወደኛ ህይወታችን በብዙ በማንኪያ ሳይሆን በጭልፋ እንደዚሁም ደግሞ ከዛ በላይ ለመጨለፍ ዝግጅ ሆነን ይህን ፕሮግራም ለመከታተል ራሳችንን ዝግጁ እናደርግ። ስታዝ እንኳን ደና መጣችሁ፣ እንኳን ደና ቆያችሁ። መርሐዋሽ ስለመጣችሁ ጊዜያችሁን ስለሰጣችሁን እጅግ በጣም ደስ ብሎናል። እኔም በጣም ደስ ብሎኛል። ስለጠራሽ ማሻላ መርሐዋ። እሺ ያው ኡስታዝን ብዙዎቻችን በመድረክ አጋፋሪነት፣ እንደዚህም ደግሞ መጅኑን ላይላ ብዙ አሳውቆናልና እና ወደ እሱ እንመጣበታለን። ኡስታዝ እንግዲህ ብዙ የህይወት ታሪኮች ይኖራቸዋል። የሆነ ሰው የሆነ ደረጃ ላይ ስደርስ ዝም ብሎ አይደለም እና ውጣ ውረዶች ይኖራሉ። መውደቅ መነሳቶች ይኖራሉ። ስኬት ዝም ብሎ አይመጣም። ትውልድ ቦታቸው የት ነው ኡስታዝ? የተወለደው የታደጉ ከሚለው እንጀምር ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይህ ወሰለም። እኔ አዲስ አበባ ነው የተወለድኩት ጥቁር አንበሳ ሆስፒታል እና የመጀመሪያዎቹ የዕድሜ አንድ ሁለት ሶስት እነዚህ ዓመቶች ኮልፌ አካባቢ ነው ቤተሰቦች የነበሩት፣ ኮልፌ ነው ያደግኩት። ከዛ በኋላ እኔ ነፍስ ሳውቅ አሁን የልጅነት የተኛው ጊዜ ትዝ ይላአልበት ትዝ የሚለኝ ፓርት አስኮ ከገባም በኋላ ነው አስኮ ወይም አዲሱ ሰፈር የሚባል ሰፈር አለ፣ ብርጭቆ ከውንጌት አልፎ ከዛ ጊዜ ጀምሮ እስካሁን እዛው ነኝ እና ያደግኩት አስኮ ነው። የልጅነት ዝታዬ፣ የልጅነት ትምህርቴ፣ የልጅነት ቂራቴ ሁሉም እዛው ነው ያለው። በቃ እና እዚህ ነው ልጅ ያደግኩት። እኔ ጎንደሬ ነበር ማደርጋቸው ቤተሰቦቼ ናቸው። ወላጆቼ ጎንደሬዎች ስለሆኑ ነው ለዛ ቅርበት ወርሐዋስ የልጅነት ጊዜ አብዛኞቻችን ያው ብዙ ዘሮች የሚዘሩብን ልጅነት ላይ ነው። እና የልጅነት ጊዜ ትውስታችሁ ምን ይመስል ነበር? እድገታችሁ ቆንጆ ጊዜ ነበረ? የኔ የልጅነት ጊዜ ማለት አሁን ላይ ነው ቆንጆነቱ። በሰዓቱ እየደበረኝ ምን እየተነጫነጭኩ ሊሆን ይችላል ያሳለፍኩት፣ ግን አሁን ላይ ግን ውለታው የዛ ጊዜ ውለታ እንዳለብኝ እንዲሰማኝ ያደረገ ጊዜ ነው። እኔ ድሃ ቤተሰብ ውስጥ ነው ተወልጄ ያደግኩት እና ቤተሰቦች የሚያደርጉት እያንዳንዱ አክቲቪቲ አይኔ ውስጥ የመጀመሪያ ልጅ ቤት ውስጥ እና እያንዳንዱን የሕይወታቸውን እንቅስቃሴ እያየሁ ነው ያደግኩት እና እነዛ ሳልፈልግ በግድ የኔን መስመር አስተካክለውታል። ኦልሬዲ አባቴ እኔ በቀደድኩልህ ቦይ ነው መፍሰስ ያለብን ይለኝ ነበር እና የሆነ ቦይ ቀዷል እና በዛ ነው ስፈስ የነበረው እና የዘጠናዎቹ እኔ ነፍስ የማያወቅሁት ዘጠናዎቹ ላይ ነው። አሁን ሁለት ሺህ ከገባ በኋላ ኢትዮጵያ ያለችበት ሁኔታ ያስታውቃል ለልጅ ምን አይነት እንደሆነ። እና ምናልባት የመጨረሻው እና ወርቃማው የልጅነት ጊዜ ላይ ነው ያሳለፍነው። ሁ ከመኋላ ህፃናት የነበርንበት ፈርስት ኤሌመንተሪ ስኩል ላይ የነበርንበት ጊዜ በጣም ቆንጆ ጊዜ ነበረ። ያው አሁን ሲወራ ነው ግን፣ ሁሉም ነገር እኮ የሚያምረው አልፎ ሲወራ ነው። ይህ በሰዓቱ እየተነጫነጭ ሆናለ ያሳለፍኩት እና ያንን ይመስላል። ጥሩ ጊዜ ነበረ። እንግዲህ እናንተን ለማሳደግ ለወግ ለማድረግ ለማብቃት የወላጆች የኩትኮታ ስርዓት ወይም ደግሞ ተርቢያ ትልቁ ሚና እሱ ይዘዋልና፣ እንዴት ነበር ወላጆቻችሁ እናንተን በምመልኩ ነበር ያሳድጓቸው የነበረው ወደ መልካም ነገሮች እንድታዘነብሉ ከመጥፎ እንድትርቁ? ተርቢያቸው ምን ይመስል ነበር? የእናትና ያባታቸው? የሚገርምሽ ነገር ወላጆች የተለያዩ የሁለት ዓለም ሰዎች ናቸው። እኔ አባቴን ፈርቼ እናቴን ደግሞ አፍሬ ነው የኖርኩት። ያደግኩት እንደዛ ነው ማለት አሁን እሱን ታከብሪያለሽ፣ ትፈሪያለሽ። እሷን ደግሞ ታፍሪያለሽ። አታስጥለኝም ግን እናት ናት። እንደዚህ አይነት ናቸው። አሁን ሁለቱም ተቆጪ ቢሆኑ የሆነ ቁጡ ሰው ይፈጠራል በመሃል ላይ። ሁለቱም ለስላሳ ቢሆኑ የቀበጠ ልጅ ይፈጠራል። ግን ሚዛናዊ ሆነ ገባሽ? የሁለቱ የተለያየ ማንነት እና በዋናነት ፕሮግራሜ ነው እስኬጁል የተደረገው። በቤት ውስጥ ያለኝ ስራዎቼ ተመዝግበውልኛል፣ ተሰርተዋል። የሷሌ ስራ ምንድን ነው? ይሄ ይሄ ይሄ ይሄ የሷሌ ስራ ነው። እንግዳ ሲመጣ እኔ ዘመድ ከሩቅ ሲመጣ ካየሁኝ ማለት ቁልቁለት ነገር ነው እና ሰፈራችን ላይ ሆነሽ እኛ ሰፈርኛ ቤት አካባቢ እየተጫወትኩ ከሆነ ከሩቅ ወደኛ ቤት የሚመጣ ዘመድ ካየው ስራ ይናቃለሁ። ወደ ቤት ሮጭ ሄጄ ቡና አቀራርባለሁ ማለት ነው። እና እንደዚህ እስኬጁል ተደርጓል። ስራ ፕሮግራም ድነው የኔ ስራ ይታወቃል። እና እነዛ ስራዎች ተነግረውኝ ይሄንን አድርግ ሳይሆን ስራዬ ስለሆነ ያንን ነገር አደርገዋለሁ። ከዛ ውጭ ዕለታዊ ፕሮግራሜ እየታወቀ ነው። የነጋዴ ልጅ ነኝ። ሱቅ የሚሄድበት ራሱን የቻለ ጊዜ አለ። ትምህርት ቤት የምውልበት የመጀመሪያ አካባቢ ከአንድ እስከ አራት ስንማር በፈረቃ ነበር የምንማረው እና እስከ ስድስት ተኩል የምንማር ከሆነ ከሰዓት ፍሪ ነው ማለት ነው። የቁርአን ሰዓት እስከሚደርስ እስከ አሱር ድረስ ወላጆች ጋር ሱቅ ይሄዳሉ። ሱቅ ውላለሁ። ከዛ በኋላ አሱር ላይ ወደ እንትን ሄዳለሁ፣ ወደ መድረሳ ሄዳለሁ። ከዛ በኋላ ይሄ በቃ የታወቀ ለአስራ ምናምን ዓመት በቃ ስትሬት አንድ አይነት ገባሽ። አምስተኛ ክፍል ላይ ይመስለኛል ፈረቃ ጠፋ ሙሉ አዲስ አበባ ላይ እና ትምህርት እስከ ዘጠኝ ሆነ። ከዛ እኔ ከሱቅ ጋር ያለኝ ግንኙነት እየቀነሰ መጣ ማለት ነው። ቅዳሜ ቅዳሜ ብቻ ሆነ ሱቅ የምገባው። ከዛ ውጪ ምንድን ነው የማደርገው? ጠዋት ከእንቅልፌ ይነሳለሁ ትምህርት ቤት እሄዳለሁ። ዘጠኝ ሰዓት እመጣለሁ። መክሰሴን በልቼ ወደ ቁርን ቤት ሄዳለሁ። መግሪብ ላይ ወደ ቤት እመለሳለሁ። ቤት ውስጥ ማዘር ማግዛት ነገር ካላግዛለሁ። ይሄ ቤት ስራ እሰራለሁ፣ እተኛለሁ። አስር ድፍን ዓመታት እንደዚህ ነው የኖርኩት። ቅዳሜ አለች ሱቅ ውልባት አለው እስከ አስር ድረስ፣ ከአስር ላይ ወደ መድረሳ ይሄዳል። ጁማ መድረሳ በሌለበት ወደ ቤት እሄዳለሁ። ይሄ ፕሮግራም እንዲሆን ማንነት እንዲፈጥር አድርጎኛል። አሁን ያንን የምከተል ሰው አይደለሁም። በእርግጥ ግን በሰዓቱ ግን የሆነ ሲሪየስ የሆነ ጓደኞቼ ውስን ናቸው። ይሄ ፕሮግራም ጓደኞቼን ውስን አድርጓቸዋል። እኔ ቁጥብ እንደሆነ አድርጎኛል። ዘመድ ጥየቃ በስድስት ወር አንዴ ሊሆን ይችላል የምንሄደው፣ እና ያችን ቀን ጓጉቼ ነው መጠብቃት። ነገራቶችን በትኩረት ምን መሰለሽ ልጅ፣ አንቺ ምራቁ ዋጣ አርገሽ ስትወልጂ በደንብ ልጅ ትሰራያለሽ ልጅ እንዴት ማደግ እንዳለበት ገብቶሽ። በሀያ ዓመቱ ልጅ የወለደ አባት እኩያ ጓደኛ ያፈራል በሀምሳ ዓመቱ። ያ ልጅ ግን ምን አይነት ልጅ ነው? እሱ የሰራው ሰው አይደለም። የማህበረሰቡ ተጽዕኖ እሱ ላይ ልጁ ላይ ያድርበትና ይሸነፋል። እና አባቱ ልጄ ነው ለማለት ይከብደዋል። ሰላሳ ዓመት ሞልቶሽ ወይ ከዛ በኋላ የወለድሽውን ልጅ ግን አንቺ ጨርሰሽ ይህንን ልጅ ስለ እናት እያወራሁ አይደለም። በነገሮች ላይ እናቶች አላቸው የራሳቸው የሆነ ኳሊቲ አላቸው። በየትኛውም ዕድሜ ክልል ሆነ፣ አባት ግን እንደ አባት የራሱን ማንነት እና እሱ የሚፈልገውን ነገር ልጅ ላይ ለማስረጽ ምራቁን መዋጥ አለበት እና የእኔ አባት እንደዛ ነበረ። በሰላሳ ዓመቱን የወለደኝ በስነስርዓት በስርዓት የሰራኝ ማለት ይችላል። እና አሁን በእያንዳንዱ የህይወቴ ክፍል ላይ የኔ የአባቴን እርምጃዎች እንቅስቃሴውን አሁን እኔ አስታውሽ አንዴ እንዲህ ብልኝ ነበር ስለው ብዬ የሆናለሁ የሚለኝ፣ እሱ አያስታውሰውም። እኔ ግን ጭንቅላቴ ውስጥ ቀርቷል ያ ነገር የልጅነትን የሚወስጥ በሰዓቱ ሌሎች የማያውቁትን ነገራቶች እኔ ኢንፎርሜሽኑ ነበረ። የቁጭት ልጅ ነኝ ማለት ይቻላል። ፋዘር ምን መሰለሽ፣ ሞር ወደ ዱኒያው ዓለማዊ ትምህርት ላይ ራሱን ቢዚ አድርጎ ኢስላሚክ የሆነውን ማንነት ለረዥም ጊዜ ትቶት ያለፈ ሰው ነው፣ እና በጣም ይቆጨው ስለነበረ ያንን እሱ ያለፈውን ነገር ልጁ ላይ ማየት ይፈልጋል። እና በዱንያውም በአኸራውም የተዋጣለት ሰው መሆን አለብህ በሚል ነው እነዚህን ስራዎች ይሰራብኝ የነበረው። ክረምት ላይ እኔ ትምህርት አላቆምም ነበር። መላው ተማሪ ትምህርት ሲያቆም እኔ አባቴ ትምህርት ቤት እማር ነበር፣ ሱቅ ውስጥ ማለት ነው። አራተኛ ክፍል ከሆንኩኝ አለቀ አደለ ሲዝኑ ሰኔ ሲያልቅ የአምስተኛ ክፍል መጽሐፍ ይዞ ይመጣል። እንግሊዝኛ እና ሂሳብ፣ ምናልባት አምስተኛ ክፍል ከገባም በኋላ ህብረተሰብ ምናምን፣ እነዛ ክረምት የግማሽ ሴሚስተሩን እኔ በሁለት ወር ተምሬ ተፈትኜ ጨርሼ ነው የምገባው። እና ሰውየው ምን አይነት ስራ እየሰራ እንደሆነ ተመልከች። እንደዛ ነው ያለፈው ያ ጊዜ እና መስራት ይችላሉ። እንደዚ አይነት ሰዎች አንድ ነገር ማውሳ ፈለኩ ኡስታዝ። ማለት ከባድ ነው ስትሬት ሆኖ ምንም ወደዛ ወደዚህ፣ ወደ ግራ ወደ ቀኝ ሳይባል በልጅነት እድሜ የቤተሰብን መርህ ወይም ደግሞ የቤቱን ህግ ጠብቆ መቆየት ከባድ ይመስለኛል። በተለይ ደግሞ አሁን ላለን ወላጆች ልጆቻችንን በዱላ በጩኸት ወይም ደግሞ በአርቲፊሻል ነገሮች እያታለልን ስርዓትን የምናስይዝበት መንገድ ይኖራል። የእናንተ የቤታቸው ህግ ምን ሆኖ ነው ይሄ ምንም ነገር ወደዛ ወደዚህ ሳትሉ ቀጥ ብላችሁ ትትሄዱ ያደረጋችሁ ነገር ምንድን ነው? ይችሉበታል አሁን እኔ እንዴት መሰለሽ እኔ ረጅም ጊዜ ከሚያስጨንቁኝ ነገራቶች አንዱ ልጅ እንዴት ማሳደግ ነው የሚቻለው የሚለው ነው። እንዴት ነው ፐርፌክት የሆነ ማንነት መፍጠር የሚቻለው አንድ አባት እና፣ ለረጅም ጊዜ አስባለሁ። እኔ የራሴን ጥናትም እወስድበታለሁ፣ በኋላ እናወራበት ይሆናል ግን እኔ አባቴ ላይ አባቴ እየመታ ከነገረኝ ነገራቶች ይልቅ የሆኑ ሞመንቶችን ጠብቆ የተናገራቸው ንግግሮች ልቤ ውስጥ ቀርተዋል። ገብቶሻል አረሳቸውም ን ጥሩም የሆኑ መጥፎም ሰድቦኝ ከሆነ ለምሳሌ ተናዶ ሞመንቷ ነች እኔ ልብ ውስጥ ያቺን ነገር የምታስቀረው፣ አንዴ እኮ እንዲህ ብሎኛል ብዬ አስባለሁ። ያቺ የተናገረባት ሁኔታ ናት። እና ሰውየው የተካነ ነው፣ የኔ አባት በዚች ነገር ላይ የትኛዋን ነገር የትኛው ሰዓት ላይ። አስቦት ላይሆን ይችላል በእርግጥ ገብቶሻል። አሁን ሲሪየስ ዲ ጥናት አጥንቶ በዚህ ሰዓት የልናገረው ብሎ አይደለም። ይሄ የእድሜ እና የጭንቅላት ጉዳይ ነው። አዎ የብስለት ጉዳይ ነው። እና ስለገረፈኝ አይደለም፣ እንደውም ሲገርፈኝ ሊብስብኝ ይችላል። እናቴ ስለተቆጣችኝ አይደለም። ወይንም እናቴ በስራ ነበር ምትቀጣኝ ካጠፋሁኝ እንግዲህ እቃ ታሳጥበኛለች ወይ ቤት ታስለውለኛለች እንደዚህ አይነት ነገር ገባ። አሁን እነዛን ለመሸሽ ግን ብዙ ጊዜ ወልው ያለው የሚገርመው ነገር ግን የሆኑ የሆኑ ሞመንቶች ላይ የተናገራቻቸው ንግግሮች እኔ ልብ ውስጥ ይቀራሉ እና እነዛን ሪስትሪክት የሆነ ህይወት በሰዓቱ ባልወደውም፣ መውጣት ቢያምረኝ፣ ማፈንገጥ ብፈልግም ግን የእነሱ ያችን ፖይንቷን የሚያስቀምጡባት የሚናገሩባት ሰዓት እኔ ላይ የሆነ ተጽዕኖ ፈጥሯለች። እና አንዱ ይሄ ነው ብዬ አስባለሁ። የሚናገሩበት ሰዓት ያንን ነገር ለመናገር የጠበቁት ታይም የራሱ የሆነ ተጽዕኖ አለው ብዬ አስባለሁ እንደዛ ነው የምረዳው ስለዚህ ልጆችን ከቅጣት ይልቅ አስተማሪ በሆነ መንገድ ማሳደግ ራሱ ስርዓቱን ጠብቆ እንዲሄድ ቤቱ ያደርጋል አዎ ልጁን ማወቅ ያስፈልጋል መጀመሪያ ልጁ ምንድን ነው ምን አይነት ባህሪ ነው ያለው ሲቆጣ ይብስበታል ወይስ መቼ ነው የሚሰማው የሚለውን ነገር እኔ ተታልዬ አላቅም እኔ አባቴ እንዲህ እንዳደረግልህ ምንድን ነው እንዲያደርግና እንዲያደርግልህ እኔ ለኢድ አምስት ብር ሊሰጠኝ ና ሁለት ከምሳውን ለብራዘርህ አካፍለው የምባል ሰው ነኝ። ኢማጂን ማለት ሌሎች ጓደኞቼ ለኢድ ሀምሳ ብር ሊሰጣቸው ይችላል። ለልጅ ብዙ ነው። ግን እኔ እንደዛ ብፈልግም አይደረግልኝም። ያ ግን እኔ እንዳጎደለብኝ ተሰምቶኝ ያቅ። ለምን ካልች የሚሰጥበት መንገድ ነው። አሁን ይሄ በጣም ጥሩ የሆነ ጥናትና ረጅም ጊዜ የሚወስድ ጥሞና ያስፈልጋል። ይሄንን ነገር ለመረዳት የሰው ልጅ ትልቅ እንትን እኮ ነው። ችግረኛ በጣም እኮ አስቸጋሪ ፍጥረት እኮ ነው። እና ያንን ለመረዳት ጊዜ ይፈልጋል። ግን ለምንድን ነው እንዴት ሁለት አምሳ ተሰጥቶኝ እኔ ለወንድም እሱ ታናሽ አይደል እን ለምንድን ነው እኔ ሶስት ብር ነው የምወስደው ለእሱ ሁለት ብር ሰጠዋለሁ ብዬ ነበር እንጂ የምከራከረው እንዴት አምስት ብር ሲሰጠናል የሚል ነገር ጭንቅላቴ ላይ ኑሮብኝ አያውቅም። ይሄንን ያደረገው የእሱ አሰጣጥ ነው እንጂ እንትን አይደለም ስለ አታሎኝ ያቅም እንዲ እንዳረገልህ እንዴ አደርግ እነዛ ነገራቶች አይደሉም። ልጅን መረዳት ነው፣ ማወቅ። ምንድን ነው የሚያስደስተው? ምንድን ነው የሚያስከፋው? ከዛ በኋላ ያንን ሰው በደንብ አድርገሽ እንትን ትይዋለሽ። ማሻአላ። እንደዛ ነው የሚሰማኝ እኔ። ማሻአላ። እንግዲህ ያስተዳደግ ጉዞ የሚጀምረው ያው ልጆችን ከድኑ ጋር ማገናኘት ወይንም ደግሞ ማቆራኘት ይችላልውና በዛን ሰዓትም ነው ልጆች ስለ አላህ ወይም ደግሞ ስለ እስልምና የበለጠ ልባቸው ውስጥ ሰርጾ የሚቀረው ተርቢያውም ስኬታማ ይሆናል በዛ መልኩ ከሆነና የእናንተ ወላጆች ሚና ይህን ሀላፊነት የተወጡበት በምን መልኩ ነበር በተለይ ደግሞ ያው የአሁኑ ማንነት ያሁኑ ኡስታዝ ያሁኑ ደራሲነት ያሁኑ ማድህ የአሁኑ የብዙ ተሰጥዎች ባለሙያ ወይም ደግሞ ውጤት ለመሆን መሰረቱ እነሱ ያስተዋወቁበት መንገድ ምን ይመስል ነበረ እንዴት አስተዋወቃችሁ እንዴት አቆራኛችሁ ከእስልምናው ጋር እንዴት ሆነ መሰለሽ፣ ቁርአን እና ትምህርት ቤት የተለያዩ አለሞች ናቸው። ትምህርት ቤት አንድ ህፃን ልጅ ወይንም አንድ ተማሪ ሊሄድ የሚጓጓለት ቦታ ነው። ብዙ ሰው የምታገኝበት፣ የተለያዩ አይነት ጓደኞች ያሉበት፣ የተለያየ ሰብጀክት የምትማሪበት እንዲሁም ለትምህርት ማሀባ ካለሽ ነው። ቁርአን ግን የሆነ አንድ ሰው እያለ የተቀመጠ ኡስታዝ የሚባል ከእሱ ጋር ፊት ለፊት ቁጭ ብለሽ አለንጋ ተይዞ በስነ ስርዓት በገሃድ ማለት ነው። ትምህርት ቤት እኮ ላለመመታት የሆነ እንትን አለ እኮ አይደለ? ቁርአን ቤት ግን እኔ አባቴ ሄጄ አስተማሪ መታኝ ብሎ ሊናደድ ይችላል። ውስታዝ መታኝ ብለው ግን አይናደድም እንዴ። እና እንዴት ነው እዛ ቦታ ሊሄድ እኔ ልጓጓ የምችለው? ገባሽ? እና ምንድን መሰለሽ ያደርጉ የነበረው የኔ ወላጆች፣ ትምህርት እንዲገባህ ቁርአኑ ላይ ፐርፌክት ሁን ነበር የሚሉኝ አሁን የተበላበት ነው እንደዚህ ቢሉ፣ ግን በሰአቱ እኔ የሆነ ነገር ልቤ ላይ ወድቆብኛል። ምንድነው ቁርአን ላይ ፐርፌክት እስካልሆንኩ ድረስ እዛ ትምህርት ቤት መቶ ዓመት ብመላለስ ምንም አይገባኝም። ጭንቅላት ይከፍታል። አሳዘይት ይሰጠን ነበረ እና የሆነች አንድ ማንኪያ ጠዋት ስንወጣ ምናምን እና ይቺ አሳዘይትና የቁርአኑ ትምህርት ለትምህርቱ ጭንቅላትን መግለጫ ነው። እንደዚህ ነው። በቃ አሁን እኔ የምረዳው እንደዛ ነው። አሁን ላይ ተመልሼ ማየት እፈልጋለሁ ያንን ጊዜ። አሁን የአሳ ዘይት የሚበላ ልጅ የለም። የዘጠና ልጆች አንድ አይነት ሜንታሊቲ ነው ያለን። እንደ አሳ ዘይቱ ሆን ተብሎ የገባብን ነገር ከሆነ እስኪ እናየዋለን። ግን አዎ ግን በቃ እንደዛ ነው እንትን ሲደረግብን የነበረው። ቁርአኑ የግድ በቃ አኸራዊ መኖር አለበት ከዱኒያዊ ቀድሞ፣ ያ ነገር ለዛኛው ቤዝ ነው መሰረቱ እዚህ ጋር እንዳለ። አለበለዛማ እንዳልኩሽ አለንጋ ያለበት ቦታ ተጎትቼ ሊሄድ አልችልም። ግን ለዛኛው ቦታ ይሄኛው ቦታ መሰረት እንደሆነ ተሰምቶኝ እኔ ሄድኩት። እኔ ዘጠኝ ጊዜ ምናምን ያከተምኩት ሰፈሩስ፣ ህፃን ሆኜ ማለት ነው። እንግዲህ አስቢው፣ ምንም እንትን አይደለም እኮ፣ ምንም ገብቶኝ አይደለም ማንበብ እኮ ነው አይደለ ቁርአን ይሄ ስትራጂ ለሌለ ለመጪው እውቀት ማዘጋጃ ነው። ቁርአን የኛ ሀገር ሰዎች የሚያስተምሩት ህፃን ፊደል ማንበብ ፊደል መለየት እንድንችል እና ያንን እንደዛ ነበር። ግን ፋዘርም ቁጭት ስላለው ብዬ ሻለው ቁጭት እንድጠል አድርጎ ነው ያሳደገኝና እኔ ላይ ማየት ይፈልግ ስለነበረ አይደራደርም በዚህ ጉዳይ ቁርአን ላይ መድረሳ ላይ የትኛውን ቦታ ላይ የኔ ፐርፌክሽን እንደ ቁርአን ቤቷ አድርጎ ያስደስተው እዛ ቦታ ላይ ያለው ነገር ነበር ደስ የሚል። ትክክል እኮ ነው፣ ግን አስተሳሰብ ብቻ ሳይሆን ከአላህ ጋር ከሆኑ ሁልጊዜም ጊዜም አላህ ያግዛል። አይደለ በጭቅ ጊዜም ለፈተና ያረብ ብትሉት የሚሰማችሁ ቀድማችሁ ባላችሁ የመልካም እንትኖች ነው። እንግዲህ ያው የልጅነት ጊዜያችሁ ማሻላህ በሚገርም ሁኔታ ዘጠኝ ጊዜ ያው አዲስ አበባ ላይ ያውም እየተኖረ ከባሩ አልተለመደም የሚገርም ነውና። ወጣትነት የሚባለው ክፍል አለ። ደግሞ በጣም ፈታኝ ነው፣ እሳት ነው። የወጣትነት ጊዜያችሁ እንዴት አለፈ? እሱ አላለፈም አላለፈም፣ አሁን አላችሁ። ምን ሆነ መሰለሽ፣ በሚገርም ሁኔታ የኔ የህይወት ጥፋቶች የሚገርም የሚገርም ቦታ ነው የሚታጠፉት የኔ ህይወቶች። እኔ ልጅ እያለሁኝ ሁለት ምርጫዎች ነበሩኝ። የመጨረሻው ግቤ ትምህርት ነው። በትምህርት ሰክሰስፉል መሆን እና ወይ አርክ ወይ ጆርናሊዝም ማጥናት ነበር የምፈልገው። እና ከልጅነት ጀምሮ አባቴ ይሄንን እግድ ዝንባሌን ስላወቀ ለሁለቱ ነገር የሚሆን ነገር ነው ገፋ ገፋ እያደረገ ያሳደገኝ። ስዕል ስስል አይናገረኝም። ሌላ ያልሆነ ነገር ሳደርግ ይቆጣኛል። ተመሳሳይ ነገር ሆኖ ለምን አርክ የማጥናት ፍላጎት እንዳለኝ ስላወቀ እና ስዕል ከአርክ ጋር ቁርኝት እንዳለው ስለሚገነዘብ ወደዛ የሚያዳርሰኝን ነገር ያቀርብልኛል። እንዜ ወረቀት እቆራርጥ ነበር ትዝ ይለኛል። መቀስ ይዤ የሆነ ወረቀት ካገኘሁኝ ወረቀቱ ላይ ያለ የሆነ ስዕል ካለ በመቀስ ያችን እቆርጣታለሁ፣ እና በጣም ያናድር ነገር ነው፣ ቤት የሚያቆሽሽ ነገር ነው፣ እቃ ማባከል ነው፣ ምናምን ጊዜ ማጥፋት። ግን አይናገረኝም። ለምን ከተባለ የአርክ ዝንባሌ ስለሚያቅ እና የሆነ ሰዓት ላይ አስረኛ ክፍል ላይ አለመግባባቶች ተፈጠሩ። ቤት ለምን መሰለሽ አለመግባባት የተፈጠረው አዲስ ሰፈር ላይ ፊታውራሪ የሚባል ትምህርት ቤት ነው፣ ኤሌመንተሪ የተማርኩት ፊታውራሪ። ማለት ሀያ ክንድ ነው ከኛ ቤት እጥፍ ግብትን ወቅ ስትመለሽም እዛው ነው። ዘጠኛ ክፍል ብርጭቆ ገባው አስኮ ሰኮንድሪ ስኩል የሚባል እና ሰኮንድሪ ስኩል የዛኔ እንዳሁኑ አስፓልት አልነበረም። በጫካ ነው የምናልፈው፣ ወንዝ ተሻግለን። የሚገርምሽ ነገር ወንዝ ወደ አዲስ አበባ ማለት ነው እና ራቀ ማለት ነው። ጋፕ ተፈጠረ እና እንትን ብዬ ሊሚት የሆነ ህይወት አደለ ይኖርኩት እንትን ማፈንገጥ አማርኝ እና ከዘጠኝ ሰዓት በኋላ ቲዩቶሪያል አለ እያልኩኝ እዚሁ ብርጭቆ ማምሸት ጀመርኩ። ትምህርት ቤት አካባቢ ለምን ምክንያት እያ ጨዋታ ከጓደኞች ጋር ትጫወቻለች። ፕሌስቴሽን በጣም ነው መወደው እና ፕሌስቴሽን ቤት አመሻለሁ እና እና ይሄ ነገር ሲደጋገም አባቴ አበደ ማለት ነው። ይሄ ልጅ በቃ ባልጓል እና ስነ ምግባሩ መታረም አለበት አለና ትምህርት ቤት መጥቶ እኔ በምን በማላውቀው መንገድ ለአንድ ዓመት አስፈቀደልኝ ይሄ ዓመት ል የሃይማኖት ትምህርት ቤት ላስገባው ስለሆነ ለአንድ ዓመት ፍቃድ አድርጉለት ብሎ አስፈቅዶ ጨርሶ፣ ምናምን ጁምዓ ቀን እኔ ከትምህርት ቤት ስመለስ አንድ አጎት ነበረ የመሐመድ አሚን የሚባል ከጎንደር መጥቶ መርከዝ ይማር ነበረ። ከእሱ ጋር ጨርሰዋል እና መቶ ዩኒፌርምን እንደለበስኩ ይዞ መጣ ማለት ነው። መርከዝ ገባ ይዞ መጣ። አስረኛ ክልማት አስራ አምስት ዓመቴ ምናምን ማለት ነው። እና ያ ሰዓት ምን አይነት ሰዓት እንደሆነ ታውቂያለሽ። ለአንድ ወጣት፣ ለአንድ ልጅ የህይወቱ ጥፋት፣ ወይ ወደ መልካም፣ ወይ ወደ ክፉ የሚታጠፍበት ዕድሜ ነው። እኔ አባቴ ሰከንድሪ ስኩል እዛ ትምህርት ቤት ዘጠነኛ ክፍል ሲያስመዘግበኝ ከሩቅ ህንፃውን እያየ ነው ስማ ሳለ፣ ይሄን ትምህርት ቤት ይው፣ ይህ ትምህርት ቤት ያንተን ዕጣ ፈንታ ይወስናል። እዚህ ባልሆነ ዋጋ ከወጣህ ሙሉ ህይወቱ ይበላሻል።

እጠላቸው የነበሩትን ኬሚስትሪ እና ፊዚክስ የወደድኩበት አመት ነው። አስረኛ ክፍል ማለት በፍቅር እየተማርኳቸው ነበረ እና ህዳር ላይ ነው ሶስት ወር ነው የተማርኩት። አስወጣኝ ማለት ነው። እና በጣም ተናደድኩኝ። ምንድነው በሚቀጥለው አመት ናና መተ ግባ ብትለኝ አልገባም፣ ከታናናሾች ጋር አሁ እና ይሄንን አስበህበት ወስን እያልኩ ፋዘረን ጨቀጨቀው ነበር። በጣም ምንም መፍትሄ ላገኝ አልቻልኩም። አመቶ ነኝ መድረሳ መርከዝ ውስጥ እና ጓደኞች አወቅኩ። እስልምናን በሌላ አቅጣጫ እንድረዳው አደረገኛ። ጊዜ ከአንድ ማህበረሰብ ጋር ያደኩ ልጅ ከብዙ አካባቢ ከመጡ ልጆች ጋር ዩኒቨርሲቲ ላይፍ ነው ተገናኘሁኝ እና ነገርየውን ወደድኩት እና አመቱ ሲያልቅ ውጣለኝ ፋዘር አሁን ጥምሞ ትምህርትን ትቀጥላለህ ታርሜ ሙጬ ማለት ነው ወይ? ፍንክች አልኩ። ሌላ ዓመት ጨምርልኝ፣ መርከዝ ነው የምቆየው፣ ሌላ ዓመት ጨምርልኝ እና እዚህ ደግሞ ለስኮላርሽፕ አለ ምናምን ስለተባለ በቃ ያንን ትቼ በዚህኛው በኩል ስኮላርሽፕ ለማግኘት ደግሞ ሌላ ሀሳብ ውስጥ ገባው እና ስድስት ሰባት ዓመት እዚሁ ቀረሁ ማለት ነው። ቀጠለ ትምህርት። ኧረ የምን ትምህርት? እዚህ ጋር ሌላ ትምህርት ገባው፣ በቃ እኮ እና ስድስት ሰባት ዓመት እዚህ ነው የቆየውት። ያቺ ከባዷ ወቅት በመስኮት እየከፈትኩኝ ውጭውን እያየሁ አለፍኳት ማለት ነው። ጓደኞቼ አሁን የእኔ ባቾች ሰፈር ላይ አሁን የት እንዳሉ አይታወቅም። በቃ ወይንም ያልሆነ ሙድ ላይ እንደዚህ ነዋ። እኔ ያቺን ሰዓት አለፍኳት በሚገርም ሁኔታ። ይሄ የአላህ ተውፊቅ ነው። በቃ ያ ልበላሽ ልኸርብ የምችልበት ሰዓት ነበር። አስረው ከስርዓት ወደ ስርዓት ማለት ነው እኮ አስረው አተረፉኝ። ከዛ ጊዜ እና የሰው ልጅ በነገሮች ላይ የሚበላሸው ሜንታሉ ጭንቅላቱ ነው የሚበላሸው እንጂ አሁን ሰው ያለበት ቦታ የሚሄድበት ቦታ ምናምን አይደለም። የሰው ልጅ እናበላሸው የሚባለው የሚበላሸው ጭንቅላቱ አስተሳሰቡ ነው። ህፃን ልጅ የሚደፍር ሰው የሚገድል እንደዚህ አይነቱ ሰው

በጣም ደስ የሚል ጊዜ ነበር። ማሻ ቡድ የተከበራችሁ ተመልካቾቻችን፣ ኡስታዝ ገና ያልተገለጠ ብዙ መጽሐፍ አላቸው ውስጣቸው፣ ህይወታቸው ገና አልጨረስነውም። ስለዚህ ለቀጣይ ሳምንት ደግሞ ቀጣዩን የህይወት ክፍላቸውን ቀጠሯ ሲዘን በቀጣይ ሳምንት በዳግም እንገናኛለን። ሌሎች ፕሮግራሞቻችን ይቀጥላሉ። አብራችን ሁኑ እንግዲህ እንዲህ እንዲህ እያልን ያው የመጨረሻ ፕሮግራማችን የመዝጊያ ፕሮግራማችን ላይ ደርሰናል። ቆንጆ ቆይታ እንደነበረን አንጠራጠርም። ያው በዚህ ሳምንት እንግዲህ ያው መግቢያችንም ላይ ለማንሳት ሞክረናል። ትንሽ ከበድ ያለ ሳምንት ነበረ። ያው ስለ ሼካችን ስለ ሙፍቲ አውርተን የሻይ ቡና ፕሮግራማችንን ብለን የፍቅር ጎጆ እንግዲህ የተለያዩ ሀሳቦችን አንስተን የብርሃን መንገድ አልሀፊያ እንዲሁም የመንገድ ላይ ፕሮግራሞች እነዚህን ሁሉ አድርሰን እንግዲህ በዚህ ሳምንት ልንለያይ ነው። እንግዲህ የተከበራችሁና የተወደዳችሁ ክብራን የአሱና ቲቪ አርሒቡ መዝናኛ ተመልካቾቻችን በቀጣይ ሳምንት እንሻ አላህ በሌላ ፕሮግራም በአዲስ ቆይታ እስከምንገናኝ ድረስ መልካም ሳምንት ይሆነላችሁ።